አትነካከው። እንደዚህ እንዲህ የምትለው ምን ልታደርገው ነው? አይኑ ማይነቱን ብረቱን ይሰብረዋል። ሀይለኛ ነው በጉ፣ እውነት። ሀይለኛ ነው በጉ፣ እውነት። እሱ ጋር ተነግሮት እንግዲህ ግቢያቸውን ያለ ነው። ልባችን እየፈራ ነው። ምን እንደምንባል አናውቅም። ብሩክ እናንተ ግቡኔ። አልገባም፣ እየፈራው ነው። አስገድ ችግር የለም፣ ችግር የለም። አነማዘቅ አባየም ጋሽየም ስላለ የለ ገባ ብላችሁ ድንገት ቢደርሱብን ቢደርሱብን፣ በሩን ቆልፈዋለሁ። የምር በሩን ከቆለሹ በሩን ቆልፈዋለሁ። ግን እንዳቆዩ እንዳቆዩ እንዳታስመቱኝ። ግቡና ሩታዬን አግኝታችሁ

ተረቀ ተረቀ፣ እንጠብቅ እንዴ? ልጅን መንካትና ማየት መዳሰስ አይፈቀድልኝም እንዴ እንዴ? አንቺንም ላይ ነው። ልጅ ብቻ ሳይሆን አንቺንም ላይ ነው። አድጓል የምር ጸጉሩ አድጓል። ሁሉ ነገሩን ያደገብኝ። አ ተኝቶ ነው ወይንቅል? ደስ ይላል። ቀስቅሹ አቤ፣ አቤ ሳቀ ነው። ማርያም እያጫወተችው ነው። እንደዛ ነው የሚባለው። ቀስቅሹ አቤ

ታስፈልገዋለ? ማለት አላስፈልግሽም? አዎ ማለት አላስፈልግሽም። አሁን ሌላ ወሬ ልታወራኝ ነው የመጣው? እኔ አንቺንም ልጄንም ለማየት ነው ነው

ምግብ ጀምሯል ምግብ ምን በላ ጡት በቃ መቼ ነው የምጀምረው ምግብ ስድስት ወር ብቻ ምን ያበለዋል እንትን የልጆች ምግብ አይኑ ደብሮም አይገልጠው አውቆ እየፎገረ ነው ቢያንስ አንዴ ውና ሄዳለሁ አይኑ ክፈችልኝ እየፎገረ ነው እያታለለ ጩጫው ግን ያምራል ቆንጆ ነው በጣም